ቅድመ ህልውናውን ወይም ክርስቶስ ከመወለዱ በፊት የሚያመላክቱ እንደነበረ የሚያሳይ ማስረጃዎችን እንዴት ታርጉታላችሁ? የሚል ነው። እኛ በኢስላም አስተምሮት ኢሳ ብኑ መርየም ዐለይሂ ሰላም ወይም ደግሞ መሲሁ ኢየሱስ የሚጀምረው ህይወቱ ከድንግል ማርያም ማዕፀን ነው ብለን ነው የምናምነው ነው። ከድንግል ማርያም ማዕፀን በፊት ምንም አይነት ቅድመ ህልውና የለውም። አይሁዶችም ይመጣል ብለው የሚጠብቁት መሲያቸው ከጥንትም ከጠዋቱም ጀምሮ የሚጠብቁት ከአብርሃም፣ ከይስቅ ከያዕቆብ ቤተሰብ ውስጥ የሚመጣ እንጂ ቅድመ ህልውና ኖሮት ዓለም ሳይፈጠር ዘመን ሳይቆጠር ከአብ ጋር ኖሮ ከአብ ጋር ተስተካክሎ ኖሮ ኖሮ በኋላ ላይ ስጋ ለብሶ ስጋ ጎርሶ ቢመጣ ሰው ነው ብለው አያምኑም፣ አይጠብቁም። እንደዚ አይነት ሰው አይጠብቁም፣ በፍጹም ማለት ነው። እንደዛ ከሆነ አንዳንድ የመጽሐፍ ቅዱስ ጥቅሶችን ማየት ግድ ይላል ማለት ነው። መጀመሪያ ከቁርአን አንቀጽ ልነሳና ቁርአን በሱረቱ ዒምራን ምዕራፍ ሶስት ቁጥር 49 ላይ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ በተአምር ወደ እናንተ መጣው እያለ ይናገራል። ወደ እናንተ መጣው ይላል። ተመሳሳይ ነው። ሙሳ ዐለይሂ ሰላምም በሱረቱ ለአራፍ ምዕራፍ ሰባት ቁጥር አንድ መቶ አምስት ላይም ከጌታችሁ ወደ እናንተ በተአምር መጣዋል። ዛት ሚስ በተአምር መጣው ማለት ቅድመ ህልውና እንዳለው አመላካች አይደለም። ሙሳ ዐለይሂ ሰላም የተሰጠው ተአምር ዘጠኝ ተአምራቶች ተሰጥቶት እንደመጣ ሁሉ ኢሳይብኑ መርየም ዐለይሂ ሰላምም ሲመጣ መጣ የተባለበት ምክንያት በታምራት ስለመጣ ነው። ሙት ማስነሳት፣ ሽባ መተርተር፣ ዕውር ማብራት የመሳሰሉ ነገሮች ማለት ነው። እነዛ ከሆነ አንድ የመጽሐፍ ቅዱስ ጥቅስ አለ። እሱን ጥቅስ እንጀምራለን ማለት ነው። እንግዲህ ሁሉንም አንመለከትም ዛሬ። በጣም የተለያዩ የኢየሱስ ከድንግል ማርያም ከወለዱ በፊት ቅድመ ህልውና አለው ብለው ክርስቲያኖች የሚያስቧቸውን ጥቅሶች አንድ በአንድ እናያለን ማለት ነው። ዛሬም እና የተወሰኑን ለማየት እንሞክራለን። በአነሳነው ላይ ወይም በምናነሳው ጥቅስ ላይ የተለየ ጥያቄ ያለው ሰው የተለየ አስተያየት ካለ መሞገትም የሚፈልግ ሰው ካለ መግባት ይችላል። በተረፈ የተነሳው ላይ ብቻ አድምተን ብቻ እዛ ላይ ብቻ ነው የምንመለከተው። ያንን ጥቅስ እናያለን። እዛ ጥቅስ ላይ መሞገት የሚችል ሰው ካለ ይገባና ይሞግታል። ሌላ ጥቅስ ላይ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ነው ዛሬ የምንጀምረው። ዮሐንስ ወንጌል 8:58 ላይ አብርሃም ከመወለዱ በፊት እኔ ያለው የሚለው ጥቅስ አንድ ሰው መጥቀስ አይችልም አይፈቅድለትም። ለምን? ልክ ተራው ደርሶ ጥቅስ ከተብራራ በኋላ በዛ በተክሳ በተብራራው ጥቅስ ላይ ጥያቄ ያለው ሰው ነው ያንን ነገር ማቅረብ የሚችለው። ስለዚህ ዛሬ የምንጀምረው ጀምረው ምንድነው ጊዜ እስከበቃን ድረስ እስካለን ድረስ ወደ 10 ጥቅሶች ወደ 11 ጥቅሶች እናያለን። የመጀመሪያው የምናየው ነው ዮሐንስ ወንጌል 3:31 ላይ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል ከሰማይ የሚመጣው ከሁሉ በላይ ነው ይላል። አሁን እዚህ ጋ ነው የሚነሳው። ኢየሱስ ኢየሱስ ከሰማይ መቷል ከላይ ነው የመጣው ከላይ የመጣ ስለሆነ ከድንገት ማርያም ከወለድ በፊት ቅድመ ህልውና አለው ብለው ጥያቄ ያቀርባሉ ማለት ነው። እንግዲህ አሁን ምንድነው፣ ይሄንን በደንብ ማየት ያስፈልጋል ጥቅሱም በደብ መጀመሪያ ከላይና ከሰማይ ሲባል ምን ማለት ነው የሚለው ጥያቄ መመለስ መቻል አለበት። ከላይ ማለት ከአምላክ ዘንድ ማለት ነው። ከሰማይ ማለትም ከአምላክ ዘንድ ማለት ነው። ይህንን አንዳንድ ጥቅሶችና አምናዎችን እነይና ከዛ በኋላ ኢየሱስ እንደዛ ሲባል ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ለምሳሌ ኤግዛምፕል ነው፣ የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ተብሎ ሲባል በባይብል ላይ ከሰማይ ነው ሲባል ምን ማለት ነው ሲባል ምንም ጥያቄ የለውም፣ ከአምላክ ነው ማለት ነው። ትርጉሙ ማርቆስ ወንጌል አስራ አንድ ሰላሳ ላይ ያዙ ጥቅስ። የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው መልሱልኝ፣ አለ። አሁን ከሰማይ ነበረች ሲባል መቼም የዮሐንስ ጥምቀት ውሃ ነው። ውሃ ማለት ደግሞ H2O ነው፣ ተው ሃይድሮጂን ዋን ኦክሲጅን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስን መልሶ አለ እኔ በውሃ ጥምቃለሁ፣ ዳሩ ግን የማታውቁት በመካከላችሁ ቆሞ አለ ይላል። እኔ በውሃ ጥምቃለሁ ሲል የዮሐንስ ጥምቀት ከሰማይ ናት ወይስ ከሰው ናት ሲባል ከሰማይ ናት ወይ ሲባል ከአምላክ ናት ወይ ወይስ አይደለችም ማለት ነው። ትርጉሙ በቀላሉ ለመረዳት ማለት ነው ከሰማይ ማለት ከአምላክ ማለት ነው። ትርጉሙ ግን የመጥምቅ ዮሐንስ ጥምቀት ሃይድሮጅንና ኦክስጅን፣ የውሃው ጥምቀት ውሃው ሰማይ ላይ ኖሮ ኖሮ በኋላ ላይ የመጣ ነገር ነው ማለት አይደለም እራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይም እንደዛ ነው። ከአምላክ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከአምላክ የተላከ ሲል ስሙ ዮሐንስ የሚባል አንድ ሰው ነበረ ሲል ዮሐንስ አምላክ ጋር ኖሮ ኖሮ በኋላ ላይ የተላከ ሳይሆን ዮሐንስ እንደ ዮሐንስ ነቱ የሉቃስ ወንጌል 3 አንድ እስከ 2 ብትመለከቱ የአምላክ ቃል ወደርሱ ሲመጣለት ያኔ ነው የተላከው። ነገር ግን ከድግል ማረከ እናቱ ከኤልሳቤት እና ከዘካርያስ በፊት ቅድመ ህልውና ነበረው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ ስምንት ቁጥር 47 ላይም ከአምላክ የሆነ የአምላክን ቃል ይሰማል አለ። ከአምላክ ከሆነ ማለት ከሰማይ ከሆነ ማለት ነው። እናንተ ከአምላክ አይደላችሁምና ስለዚህ አትሰሙም አለ። ከአምላክ የሆነ ሰው የአምላክን ቃል ይሰማል አለ። ከአምላክ የሆነ ሰው ሲባል፣ ከሰማይ የሆነ ሰው ሲባል ፕሬኤግዚስታንስ ነበረው፣ ቅድመ ህልውና ነበረው ማለት አይደለም። ይህን የሚያሳየው ሶስተኛ ዮሐንስ መልእክት ምዕራፍ አንድ ቁጥር አስራ አንድ ላይ ምለዛ ነው። በጎ የሚያደርግ ሁሉ ከአምላክ ነው አለ። ከአምላክ ነው፣ ከሰማይ ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አራት ላይም ልጆች ሆይ እናንተ ከአምላክ ናችሁ ዛት ሚንስ ሰማይ ላይ ነበሩ ማለት አይደለም፣ ከአምላክ ናችሁ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ እኛ ከአምላክ ነን። ከአምላክ ነን ዛት ሚንስ ከሰማይ ነን ማለት ነን። ዛት ሚንስ ምን ማለት ነው? ሰማይ ላይ ኖሮ ኖሮ የመጣ ነገር ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 16 ላይ ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከአምላክ አይደለም አሉ። ከአምላክ አይደለም ማለት አምላክ አላከውም አምላክ ሪኮግኒሽን አልሰጠውም ማለት እንጂ አምላክ ጋር ኖሮ ኖሮ የመጣ አይደለም ለማለት ፈልገው አይደለም። እዛው ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ይህ ሰው ከአምላክ ባይሆን ኖሮ ምንም ሊያደርግ ባልቻለ ነበር አሉ። ሰው ሰው ይህ ሰው ይህ ሰው ሰው ሰው ሰው ሰው እንዴት ነው ከሰማይ የሚሆነው ብለን ስንል ሰው ነው የሚለው። ሰው የሚጀምረው ከእናቱ ማፀን ነው። ያ ሰው ግን ምንድን ነው? ከሴት የተወለደ ሰው ነው። ገላትያ ምዕራፍ 4 ቁጥር 4 ላይ አምላክ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላካል። የተወለደውን፣ ጌኖሜኖን ጌኖሜኖን፣ ማለት የሆነውን። ጌኖማይ ከሚል ነው ሆነ ከሚል ቃል ነው የመጣው የሆነውን ዮሐንስ ወንጌል ሰባት ላይ ነው እኔ ግን ከእርሱ ዘንድ ነኝ እርሱ ልኮኛል አውቀዋለሁ አለ ይላል አሁን ታዲያ ከድንግል ማርያም ማህጸን ከጀመረ ከድንግል ማርያም ማህጸን የሚጀምር ከሆነ ስጋውና ደሙ ወይም ደግሞ ማን ነው ሰው የሆነው ሰውነቱ ከየት ነው የመጣው የሚለው ነገር ባይብል ይናገራል ምንድን ነው እንጀራ ስጋዬ ነው አለ ከሰማይ የወረደው እንጀራ የተባለው ምንድን ነው ስጋዬ ነው ታዲያ ስጋው ከድንግል ማርያም ከሞልዱ በፊት ነበረ እንዴ ብለን ስንል አያል አያል ነበረም? ታዲያ ለምንድን ነው ስጋው ከሰማይ ነው የተባለው ሲባል በታምር የመጣ ነው ለማለት ተፈልገው ነው። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የአምላክ ስጦታ ናቸው አለ። እነማ ልጆች ልጆች የማስጦታ ናቸው አለ፣ የአምላክ ስጦታ ናቸው አለ። መጽሐፍ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ አለ። ተመልከቱ ሚስትን ያገኘ በረከትን አገኘ ሚስት ምንድናት በረከት ናት መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከአምላክ ዘንድ ናት አለ ከማን ዘንድ ከአምላክ ዘንድ ናት አለ አሁን ይህን ተከታተሉ ይቺ ናት ዋናው ጥቅስ የያዕቆብ ምዕራፍ 1 የያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ አለ ልጆች ማለት ነው በቀላ ያየነው መዝሙረ ዳዊት 127 ቁጥር 3 ላይ ልጆች አምላክ ስታ ናቸው ብሏል። በጎ ስጦታ እና አለ ፍጹም በረከት አለ ሚስትን ያገኘ በረከትን ያገኘ ብሏል። መጽሐፍ ምሳሌ 18 22 ላይ ከላይ ናቸው አለ። ልክ ዮሐንስ ወንጌል ምዕራፍ ምዕራፍ ማን ነው ምዕራፍ 3 ላይ እንዳየ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ምን ነበር ያለን የነበረው ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው ብሏል። ከላይ ማነው? ከላይ የመጣው ክርስቶስ። ያዕቆብ ምዕራፍ አንድ ቁጥር አስራ ሰባት ላይ ልጆችና ሚስት ከላይ ናቸው አለ። ከይት ናቸው አለ። ከላይ ናቸው አለ። ላይ የሚለው የግሪከኛው ቃል የሚጠቀመው ተመሳሳይ ነው ዮሐንስ ወንጌል ሦስት ሰላሳ አንድ ላይ ካለው ጋር። ከዛስ ቀጣዩ ነው የምፈልገው። መለወጥ በርሱ ዘንድ ከሌለበት በመዘሮ የተደረገ ጥላ በርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ ይህ ወርዳ አሉ መውረድ ለሚለው ቃል አናባይኖ ባይኖ የሚለው ቃል የግሪከ የግሪከኛው ቃል ዮሐንስ ወንጌል 331 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እና ያዕቆብ ምዕራፍ 1 ቁጥር 17 ላይ የተጠቀመበት አንድ አይነት ቃላት ነው። ያዙልኝ። ምን የሚለው ቃል መውረድ የሚለው ቃል የግሪኛው ቃል አናባይኖ ነው የሚባለው። አናባይኖ የሚለው ቃል ለዮሐንስ ወንጌል 331 በተመሳሳይም ለዮሐንስ ወንጌል 5:651 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራው አለ ስጋዬ ነው አለ። ስለዚህ ስጋው ከሰማይ ወርዷል ወይ ነው ጥያቄው። አይ ከድንግል ማርያም የነሳው ነው ከድንግል ማርያም የሚጀምር ነው መነሻና ጅማሮ ያለው ነገር ነው። መነሻና ጅማሮ ያለው ስጋው ግን ከሰማይ ነው የወረደው ሲባል ያኔ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና አለው ማለት ሳይሆን በተአምር መምጣቱን በጎ ስጦታ መሆኑን ለማሳየት ነው። ለምን ራሱ እዛው ላይ የያይቆብ ምዕራፍ 1 ቁጥር 17 ላይ ምንድን ነው የሚለው በጎ ስጦታና ፍጹም በረከት ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለበት፣ በመዘሩ የተደረገ ጥላ በርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። ይወርዳሉ ይወርዳሉ የሚለውን ስሮንግ ነበሩን ብትጫኑት አና ባይኖ ነው የሚለው አናባይኖ የሚለውን የያይቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው? ብለው ደግሞ እናያለን። መጀመሪያ ግን ከላይ የሚመጣው አለ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት የምናምን የሚመሳሰሉ ጥቅሶች አንድ ዐይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃ አለው ሲል፣ ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይሄንን ለመረጥ ትፈልጋላችሁ? አዎ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ንግባ። ዮሐንስ ወንጌል ስድስት 51 ላይ ምንድን ነው የሚለው? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው። ስጋው ከሰማይ ነው ወይ? ሊትራሊ ከሰማይ ወርዷል ወይ? ቃል በቃል ወርዷል ወይ? ሊትራሊ ነው ወይ አልጎሪካል ነው? ሊትራሊ የሚወሰድ ነገር ነው ወይ? ማራዊ ነው ወይ አይደለም? ፍካራዊ ነው ከተባለ እንግዲያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ ያለው የሚሉ አናቅሶች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ፣ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት? አለ ከብርሃናት አባት ከአብ ምን ይላሉ አለ ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየ ነው። መውረድ የሚለውን ነገር ያየ ነው ነው ሁለት ጥቅስ እንመለከትና ኢንሻአላ ወደፊት እንሄዳለን ማለት ነው። ሁለተኛው ጥቅስ ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ ያ ጀማ። ክርስቲያኖች ኢየሱስ ክርስቶስ ቅድመ ህልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር ሰላሳ ላይ አንድ ሰው አስምሩልኝ አንድ ሰው ሰው ከኔ በኋላ ይመጣል አለ። ሰው ያ ሰው ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል አለ። አንድ ሰው ሰው ሰው ስለ ሰው ነው የሚያወራው፣ ስለ መለኮት አይደለም የሚያወራው። አንድ ሰማን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን፣ አንድ አምላክ ከኔ በኋላ ይመጣል፣ ከኔ በፊት ነበረ ቢል ኖሮ ምናልባት ያስኬዳል። ሰው ሰውነቱ ከድንግል ማርያም ማህጸን የሚጀምር ነው። ከኔ በፊት ነበረ ይላል። በፊት የሚለው ቃል ግሪከኛው ምንድነው? ፕሮቶስ ፕሮቶስ ነው የሚለው ፕሮቶስ ማለት ለክብር ይመጣል ባይብል ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል ፊተኛ በፊት ስም መደብ ነው ራሱ ኤሚ ከሚለው ቃል ነው ራሱ ነበረን ለማለት ኤሚ አዳያጃችሁ ፊተኛ ሊሆን የሚገባ ሊሆን ሊሆን፣ እንዴት ነው ሊሆን የሚባለው? ከናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ሲባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። ዛት ሚዝ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ ቁጥር ሀያ ሰባት ላይ ከናንተ ማንም ፕሮቶስ ሊሆን የሚወድ ይላል። ፕሮሰስ ማለት ፊተኛ ማለት ነው። ፕሮሰስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆን የሚፈልግ አለ። በፊት ሲባል ምን ማለት ነው? በቅድመ ሕልውና እና በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን? እዛው ጋር ስትመል ከኔ ይልቅ የከበረ ሆነ አላለ። በክብር መጥምቀው ያነሰን ኢየሱስ ይበልጠዋል? ኢየሱስ ድብና አድርጎ ይበልጠዋል? ስለዚህ ምንድነው በክብር ደረጃ ማለት። ኦንቶሎጂካሊ ሰው ናቸው ሁለቱ። መጥምቀው ያነሰም ሰው ነው ኢየሱስም ሰው ነው። ምንም ልዩነት የላቸው ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ ማቴዎስ ወንጌል ምዕራፍ 2 ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆኑ ይፈልጋል። እዛ ትንሽ በእድሜ የሚበልጥ ማለት ነው እንዴ? አይደለም ራሱ በፊት ሊሆን የሚለው ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ ኤሚ የሚል ቃል ነው የሚጠቀመው ኤሚ ምንድነው ስትሮንግ ለምበሩ ላይ ስታዩት ከእኔ በፊት ነበረ ነበረ ኤን ኤን ኤሚ ነው ራሱ እንትኑ ማለት ነው። ፕሮቶስ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ እዩት። እንደምትመለከቱት አስርቱ ትዕዛዛት በእድሜ አይበላለጡም። የመጀመሪያው እስራኤል ስማ፣ ጌታ አምላካችንና አንድ ጌታ ነው በፍጹም አብ ሳልም በፍጹም ነፍስ ውደድ። ሁለተኛ ባለንጀራን እንደራስ ውደድ። አትስረቅ፣ አታመንዝር። አስር ናቸው። ከአስር ትእዛዛት ውስጥ ግን ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ነው። የመጀመሪያው ታላቂቱና ፊተኛው ፊተኛይቱ ለሚለው ቃል ፕሮቲን የሚለው ማስኩላይን ጄንደር ነው። ማነው ፌሚናይን ጄንደር ነው። ሳት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም የሚቀዳደሙት በክብር ነው የሚቀዳደሙት በክብር የመጀመሪያ የነበረው ትዕዛዝ እስራኤል ስማ ጌታ አምላካችን አንድ ጌታ ነው፣ እሱም በፍጹም ልብ በፍጹም ሀሳብ እ አምልክ ወይም ደግሞ ውደድ የሚለው ትዕዛዝ የመጀመሪያው፣ ታላቂቷ ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቲን የሚለው የፕሮቶስ ምንድነው? ማስኩላይን ጀነራል። ማስኩላይን ጀነራል የነበረው ፌሚናይን ጀነራል ነው። ፕሮቲን ፕሮ ማለት በፊት ማለት ነው። መስተዋደድ ራሱ ከኔ በኋላ ከእኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ እኔ መላኩም ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከእኔ ከኔ ከእኔነቴ በኋላ ነው የሚመጣው። ያ የሚመጣው ግን ከእኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም። በፊት የሚለው ቃል ፕሮቶስ የሚለው ለክብር ይመጣል። ማቴዎስ 27 እና ማርቆ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ አይተናል። ራሱ ማለት ነው። ወደ ዘፍጥረት ላይ ደግሞ እንግባና አንድ ናምና አንኛ ይሄንን መሞገት ይችላል። አንድ ሰው ኦሪ ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ብሎ ጠራው ይላል። ማን ምናሴ? ምናሴ ማለት የአባቴን ቤት ረሳው በማለት ምናሴ ብለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ ማለት ምናሴ ማለት በነገራችን ላይ በብራይት መርሳት ማለት ነው አስረሳኝ ማለት ነው የሁለተኛውን ስም ግን ኤፍሬም ብሎ ጠራዋል አምላክ በመከራዬ ቀን አፈራኝ ማለት ነው በመከራዬ ሀገር አፈራኝ ማፍራት ማለት ነው ኤፍሬም ማለት ከኤፍሬም እና ከምናሴ በእድሜ ማን ነው የሚበልጠው ሲባል መጀመሪያ የተወለደው ማን ነው የመጀመሪያ ልጅ ምናሴ ነው ሁለተኛው ግን ኤፍሬም ነው ነገር ግን ኦሪት ዘፍጥረት ምዕራፍ 48 ቁጥር 20 ላይ ግን ኤፍሬም ከምናሴ በፊት አደረገው። ፕሮቶስ ፕሮቶስ ፕሮቶስ ከምናሴ በፊት አደረገዋል አለ። ዛት ሚንስ ምንድን ነው? በእድሜ የበለጠው ማለት ነው እንዴ? አይደለም። በፊት በፊት ዮሴፍ ኤፍሬምን ከምናሴ በፊት አደረገው ማለት ኤፍሬም ከምናሴ በፊት በአካል ደረጃ ነበረ ማለት ሳይሆን በክብርና በደረጃ ከምናሴ ይበልጥ ይበልጣል ማለት ነው እንጂ ሊተራሊ ነበረ ማለት አይደለም። ለምን የመጀመሪያ ነው። ስለዚህ ዮሐንስና ኢየሱስ ሲነጻጸሩ በእድሜ በስድስት ወር ይበልጠዋል ዮሐንስ ማለት ነው። ግን ከዮሐንስ በፊት ነበረ ማለት የክብር ጉዳይ እንጂ የህልውና ጉዳይ አይደለም። ምክንያቱም ሰው ነው የሚለው አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሊሆን ይችላል ይሆናል አለ። ስለ ክብር ነው የሚያወራው። በክብር ፕሮቶስ የሚለው ቃል ለክብር እንደሚመጣ መጽሐፉ ያሳያል ማለት ነው።